ይሄ እኮ ሰርግ እኮ ያስነቀላ አስፈላጊ ነው። እንደዚህ አይነት ወጥ በኋላ እንዲ ታዲያ በኋለ ነገሩ ምን ቀላል ነው፣ እንዲማዘጋጀት ቀላል ነው። ወጪ ምናምን አያሳስብም እኮ ግን በእኛ ብሄረሰብ ደግሞ አይፈቀድም። ሽምግልና፣ አንተ ብሄር ምንድን ነው? የኔ ብሔር ባባ ዱላላ ነኝ እኔ። ዱላላ ይባላል ብሔረሰቡ። እኔ ዱላሌ ነኝ። እንደዛ የሚባል ደግሞ ብሔር አለ። ምን ማለት ነው? ምንድን ነው ዝቅተኛ ብሔሮች ናቸው እያልሽ እና ነው ወይስ ሰማንያውንም ብሄር ሸምድ ደስ ጨርሰሻል የላቸውም ምን ነው አንዴ እንደዛ በጣም ይደብራል በእናትሽ በቃ ስለሌለ ነው እንጂ እኔ ለንተና አንሳለሁ እንዴ ምን ሆነ እኔ እንደዛ አላልኩኝ እሺ ሰርጋችን ግን ይደገሳል ሰርግ እናደርግ ነበር ግን ዱላላ ላይ ማለት ነው ባልና ሚስት ብቻ ነው የሚገናኙት ሰርግ ቀልድ ሌላ ሰው አይገኝም ከዛ መግቡ የምሰራው ሚስት ሆነች በቃ አራት በልቶ መለየት ነው እንጂ እንደግስ ነበረ ዱላላ አይፈቀደም በቃ ግን ያው ኑሮዬን አቀማጥለህ ነው የምታኖረኝ? ቤት ምን ገባው? ቤት ቤት እንገባ ነበር ግን ዱላ ላይ አይፈቀድም። አልነገርኩሽም? ማህበረሰቡ ሜዳ ላይ ነው የሚኖረው፣ በቃ ንፋስ ውስጥ ጤና አለ ይላል በቃ። እሺ ምግብ የምንበላ ነበር ግን ዱላ ላይ የለም ምግብ አዎ ማህበረሰቡ ሃይማኖቱ ላይ በጣም ጠንካራ ነውና ማለት ነው፣ በጸሎት ነው የሚኖረው። ወደ ቤተሰቦቼ ልሂድ። የት ነው የምትሄጂው?

ማግኘት አስር ሃያ ጊዜ ብትመጭ ምንም ለውጥ የለውም። የምትመጭበት መንገድ ማለት እንዴት አድርጌ እንደማስረዳሽ አላውቅም። እኔ እናንችን ምግባባ አልገባሽም። ዛሬ ደግሞ ምን አይነት እንቅፋት ነው ባካችሁ? በለው ወይ ጉዴ፣ ፈለ ጉዴ። ዞሮ እስካየው ይሄ ዕቃ ዞሮ እስካየው። ሄሎ አበላችሁን፣ ፈጠን እያላችሁ ሰዱኑ እየፈረማችሁ ሰላም። እሺ ስም ስም ብሩክ። ብሮክ ማለት ብሩክ። ባርከው ሴክስ ሴክስ ወንድ ነው። ሰዓት የለንም። ያዝ ከረኛ ሰላም ነው ኔም ቻላልማ ተስፋዬ ተስፋዬ ሴክስ፣ አልፎ አልፎ እንዴት ብር አረ አይደለም። ማትሪክ መቶ ሀያ ሰባት ምንድን አላደርግም። አልሄድም አልሄድም? አልሄድም የፈለገ ነገር ቢሆን ሚሊዮን ብር ቢሰጥም፣ ብዙ ሰው አልሄድም። አልሄድም ድሮ ተቀመጥኩኝ። አልሄድም፣ ባጭሩ ልንገር። አልሄድም፣ አልፈልግም። እኔ ልንገር፣ የፈለገ ነገር። አዎ፣ ምክንያት የራሴ ምክንያት አለ። አልሄድም፣ አልሄድም። አገሬ ኢትዮጵያ ነች፣ አልሄድም ወደዛ ሌላ ውስጥ አንግባ። መንገድ ስንታሰቃይቶ በዛ ሰላሳ ዓመት ከመጣብኝ አስረውኝ ነው አንገብቦኝ ነው። አንተ በሰበስክ የኔን ስልክ ነው አንተ ብሎክ የምታደርገው አንተ ውሻ ከካም

ኮፕሊንግ አርጎ ኮኬች እና ሜላት ብቻ ቀርታለች። አመሰግናለሁ ነው። እንደ እንደዚህ ነው እንደሚታማል ሰዎች አይ፣ ሜላት ሜላት ትምህርት ቤት ናት። በፍጹም አልጨምርም። ሜላት ሜላትም ሜላትም ማታሳ ያለው ገይስ እምቦክስ ፓውሎስ እሺ፣ እሺ እምቦክስ ያለው ኮፕሊንግ አርጎ ኮፕሊንግ